ፓስወርዱን የማታቁት ዋይፋይ ወይም በቅርባችሁ ወይም በአካባቢያችሁ ያለ ዋይፋይ እንዴ በቀላሉ ፓስወርዱን ማግኘት እንደምችሉ ነው ማሳያችሁ ይህን ለማድረግ በመጀመሪያ ይህን አሁን ማሳያችሁን አፕሊኬሽን ማውረድ ያስፈልገናል አፕሊኬሽኑን ለማግኘት እዚህ ክሮማችን ላይ እንገባለን ክሮማችን ላይ ከገባን በኋላ እዚህ ሰርች ቦታው ላይ ፔኤቲቪ ብለን እንጽፋለን ፔኤቲቪ ብለን ከጻፍን በኋላ እዚህ መጀመሪያው ላይ እመጣለን አንድ ጊዜ ክሊክ እናደርጋለን አሁንም በዚህ ምልኳ ምጣላችኋ እዚህ መጀመሪያው ላይ ፔኤቲቪ ዶት ኮም የሚለውን አንድ ጊዜ ክሊክ እናደርጋለን አሁንም በዚህ መልኩ አምጣላችሁ አዚች ጋይ ሰርች አይኳ እንደ ግዜ ክሊክ በማድረግ WFF ብላችሁ ትጽፋላችሁ WFF ብላችሁ ቀጻፋችሁ በኋላ አሁን ድጋሜ ሰርች አይኳ እንደ ግዜ ክሊክ እናረጋለን አሁን በዚህ መልኩ አምጣላችሁ አዚች ጽሁፍ ዋላ እንደ ግዜ ክሊክ እናረጋለን አሁንም በዚህ መልኩ አምጣላችሁ አልቀስ ያላችሁ ወደ ላይ ትጽፉታላችሁ ታይ ድረስ በኋላን ቀስ ያል ወደ ላይ ታይ ድረስ በኋላን አዚች ጋይ ዳውንሎድ ምትለዋይ ዳውንሎድ ክሊክ በማድረግ አፕሊኬሽኑን እናወርዳለን አፕሊኬሽኑን ካወርዳችሁ በኋላ በዚህ መርክፍትላችኋል እዚች ላይ አንድ ጊዜ ክሊክ ታደርጋላችሁ አሁንም በዚህ መልኩ አምጣላችኋል ማፕ ላይ አንድ ጊዜ ክሊክ ታደርጋላችሁ እዚ ላይ እንደምታወት አሁንም በዚህ መልኩ አምጣላችኋል እነዚህ ድምቅ ድምቅ ያሉ ዘብጣቦች በእናንተ አካባቢ ወይም በቅርባችሁ ያሉ ዋይፋዮች ናቸው ማለት ነው ከነዚህ ውስጥ አሁን የአንደኛው ዋይፋይ ፓስወርድ ለማግኘት ከፈለጋችሁ ከነዚህ ውስጥ በደንብ ድምቅ ያለችው አነጥብጣብ ወይም አረንጓዴ የሆነችው አነጥብጣብ አንድ ጊዜ ክሊክ ታደርጋላችሁ በዚህ መልኩ አምጣላችኋል እዚች ጋሹ ፓስወርድ ምትለው ላይ አንድ ጊዜ ክሊክ ታደርጋላችሁ እዚህ ላይ እንደምታዩት የዋይፋይ ስምና ፓስወርድ በዚህ መልኩ ያስቀምጥላችኋል ማለት ነው። ከዚህ ላይ ኮፒ እያደርጋችሁ በቀላሉ መጠቀም ትችላላችሁ። በዚህ መልኩ የፈለጋችሁትን የዋይፋይ ፓስወርድ በቀላሉ ማግኘት ትችላላችሁ። ይሄንን ቪዲዮ ሁሉም ሳይቶ እንድትቀበል ላይክ፣ ሼር፣ ፎሎ ማድረጋችሁን